የግብርናውን ዘርፍ ምርትና ምርታማነት በማሳደግ የዜጎችን ተጠቃሚነት ለማረጋገጥ የቴክኖሎጂ ሽግግር ወሳኝ መሆኑ ተገለጸ። የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ከኢፌዴሪ ግብርና ሚኒስቴር ጋር በመተባበር የአፈር ማዳበሪያ አቅርቦት፣ ስርጭትና ገንዘብ አስተዳደር ስርዓትን ዲጂታላይዝ ለማድረግ የባለድርሻ አካላት የውይይት መድረክ በዱራሜ ከተማ አካሂዷል። የኢፌዴሪ ግብርና ሚኒስቴር ሚኒስትር ዲኤታ ክብርት ዶክተር ሶፊያ ካሳ መድረኩን ባስጀመሩበት ወቅት ባደረጉት ንግግር በሀገር ደረጃ ከፍተኛ መጠን ያለው የአፈር ማዳበሪያ ከውጭ ተገዝቶ እንደሚቀርብ ገልጸው የቀረበውን የአፈር ማዳበሪያ በአግባቡ ከማሰራጨት እና ከገንዘብ አሰባሰብ ጋር ተያይዞ ያሉ ችግሮችን ለመቅረፍ በትኩረት እየተሰራ መሆኑን ተናግረዋል። ሀገር ደረጃ ከፍተኛ መጠን ያለው የአፈር ማዳበሪያ ነው በየአመቱ ተገዝቶ ወደ ሀገር ውስጥ የሚገባው። አንዳንዴ ወደ ሀገር ውስጥ ከገባ በኋላ አርሶና ከፊል አርብቶ አደሮቻችን አልደረሰንም የሚሉ ድምጾች በየቦታው ይሰማሉ። አንዳንድ ጊዜ ደግሞ የአፈር ማዳበሪያው ወደ ክልሉ ከገባ በኋላ ወደ ታች ያለማውረድ፣ አርሶ አደራችንን በሚፈልገው ጊዜ ያለማሰራጨት ክፍተቶች ይስተዋላሉ። ከዛ ባለፈ ደግሞ የአፈር ማዳበሪያ ከተሸጠ በኋላ ገንዘቡ ወደ ባንክ መመለስ አለበት። አንዳንድ ቦታ ላይ እንደው እንደ ሀገር በሚባል ደረጃ ሙሉ በሙሉ ገንዘቡ ተሰብስቦ ወደ ባንክ ይሄድ። ከፍተኛውን ለአፈር ማዳበሪያ ብድር የሚያቀርበው ንግድ ባንክ ነው። ባንኩን ያበደረንን ገንዘብ አርሶ አደራችን መቶ ፐርሰንት በሚባል ደረጃ በካሽ ነው የሚገዛው። ገንዘቡ ወደ ባንክ መመለስ አለበት። በተለያየ ምክንያት ገንዘብ ወደ ባንክ አይገባም። ስለዚህ ለዚህ ብቸኛው መፍትሄ አንዱ የሚመጣውን ያፈር ማዳበሪያ ከጅቡቲ ተነስቶ ተጠቃሚ አርሶ አደራችን ዘንድ እስከሚደርስ ድረስ ኦቶሜት መደረግ አለበት ነው። የት ደርሷል የሚለውን እያንዳንዷ የማዕከላዊ ኢትዮጵያ ክልል ባለፈው ዓመት ያሰራጨውን የአፈር ማዳበሪያ ዕዳ ሙሉ በሙሉ መክፈሉ በዘርፉ የነበሩ ችግሮችን በመቅረፍ የአርሶ አደሩን ተጠቃሚነት ለማረጋገጥ ያለውን ቁርጠኝነት ያሳያል ያሉት ክብርት ዶክተር ሶፊያ ካሳ የአፈር ማዳበሪያ አቅርቦት፣ ስርጭትና ገንዘብ አስተዳደር ስርዓትን ዲጂታላይዝድ በማድረግ ከገንዘብ ንክኪ ነፃ የሆነ የሽያጭ ስርዓት መዘርጋት አለበት ብለዋል። ባንክ መስክሮ የምስጋና ደብዳቤ ጭምር ጽፎላችኋልና እናንተ በዚህ ልክ ከሰራችሁ የፌዴራል መንግስት ደግሞ በሚችለው አቅም ማገዝ አለበት ብለን ነው የዛሬውን ፕላትፎርም ለማስተዋወቅ የመጀመሪያው ክልል ነው። በነገራችን ላይ መጀመሪያ የሚመረጥ ነው እናንተ ነው በትልቅ ኮሚትመንት እየሰራችሁ ስለሆነ ሌሎች አይሰሩ ማለት አይደለም፣ ይሰራሉ። ግን አሁን ባለው ነባራዊ ሁኔታ የተሻለ አፈጻጸም እያየን ስለሆነ ማገዝ፣ ያለብን ማስጀመር አለብን። ከገንዘብ ከካሽ ንክኪ ነፃ የሆነ የሽያጭ ስርዓት መተግበር አለብን ነው። እንደምታውቁት በኩፖን ሽያጭ ስርዓት የተወሰነ ፕራይቬት ኮፐሬቲቭን ከገንዘብ ንክኪ ነፃ ያለናቸው በማይክሮፋይናንስ በኩል ማለት ሲደረግ እሱ ልምምድ ስላለን አሁን ደግሞ ዓለም የደረሰበትን ቴክኖሎጂ ተጠቅመን አንድ ስቴት ማሻገር መቻላለ ለዚህ ደግሞ የእናንተን ድጋፍ እንፈልጋለን። እንደው ዲጂታላዊ ማለት ቃሉ በተለያየ ቦታ ልንሰማው እንችላለን። አመራሩ ይሄንን ከተቀበልና ለተግባራዊነቱም የእናንተ ኮሚትመንት ካለበት እንኳን ይህንን በጣም ከዚህ በጣም ብዙ ቻሌንጅ የሚያደርጉ ስራዎችን መስራት ስለምንችል ከእናንተ አሁን የሚፈልገው አመራሩ ይዞት እንዲመራውና ለእኛም ትብብር እንድታደርጉ ጭምር ነው። በማዕከላዊ ኢትዮጵያ ክልል የአፈር ማዳበሪያ ግብአት አቅርቦት ስርጭትና ገንዘብ አስተዳደር ከፍላጎት እስከ አሰባሰብ ያሉ ሂደቶችን ዲጂታላይዝድ ማድረግ ከጊዜ ከገንዘብ አስተዳደር እና ከተደራሽነት ጋር ተያይዞ የሚፈጠሩ ችግሮችን በመቅረፍ ምርታማነትን ለማሳደግ ያግዛል ያሉት ክብርት ዶክተር ሶፊያ ካሳ ክልሉ ዘርፉን ለማዘመን እያከናወነ ባለው ተግባር ሚኒስቴር መስሪያ ቤቱ ተገቢውን ድጋፍ ያደርጋል ብለዋል። ዛሬ ላይ ልናቀርብላችሁ አጠቃላይ የአፈር ማዳበሪያ ከፍላጎት ጀምሮ መሰብሰብ የሚያስችል ስርዓት ነው። የመጀመሪያው ፍላጎት ሲሰበሰብ አርሶ አደራችን እያንዳንዱ አርሶ አደር ምን ያህል መሬት ነው ያለው? መቼ ነው የሚዘራው? ምንድን ነው የሚዘራው? ለዚህ ደግሞ ምን ያህል መጠን ማዳበሪያ ያስፈልገዋል? ማዳበሪያው መቼ ነው እንዲደርስበት የሚፈልገው የሚለውን ሀገራዊ መረጃ መሰብሰብ መቻል አለበት ነው። አሁን የሚገጥመን ቻሌንጅ አንዳንድ ቦታ ላይ ማዳበሪያ ቀድሞ ይሄድ ነው አርሶ አደሩ ዘግቶ ሊሆን ይችላል የሚዘራው። አንዳንድ ቦታ ደግሞ ማዳበሪያው አልደረሰው፣ እሱ ቀድሞ ነው የሚዘራው። ሁለት እርስ በርስ የሚጋጩ ስለሆኑ በሀገር ደረጃ ይህንን ስርዓት ማስያዝ ያስፈልጋል ነው። ለክልሎች ደግሞ በጣም በእጅጉ ተጠቃሚ የሆኑበት አላችሁ። ምክንያቱም አንዳንድ ጊዜ ወረዳ ላይ ኤክስ ወረዳ ላይ ጥረስ ሲገጥም ከሌላኛው ወረዳ እንደገና ሽፍት እያደረጉ ነው አርሶ አደሩ ዘንድ እየደረሱ ያሉትና ይሄንን አሰራር ብናዘምነው አንደኛ ሁለት ጊዜ ትራንስፖርት አይኖርም፣ ጊዜያችንን አናጠፋ፣ አርሶ አደራችንን በሚፈልገው ጊዜ እንዲደርስለት እናደርጋለን ነው። ሌላው እንደሚታወቁት ከውጭ ነው ተገዝቶ የሚመጣው፣ ኢትዮጵያ ፍር ማዳበሪያ አታመርትም። ስንገዛ መቼ ነው መግዛት ያለብን የሚለውን የኢንተርናሽናል የአለም አቀፍ ገበያውን እያየን ነው እየተገዛ ያለው። በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ የተከበሩ አቶ ኡስማን ሱሩር በክልሉ የአፈር ማዳበሪያ አቅርቦት ስርጭትና ገንዘብ አስተዳደር ስርዓትን ዲጂታላይዝድ ለማድረግ የተዘጋጀ መድረክ መሆኑን ገልጸው መንግስት የሀገር ኢኮኖሚ መሰረት የሆነውን ግብርና በማዘመን የዜጎችን ተጠቃሚነት ለማረጋገጥ ዘርፈ ብዙ ተግባራትን እያከናወነ ይገኛል ብለዋል። ግብርና እንደሚታወቀው የኢኮኖሚያችን የኢኮኖሚ መሰረት የሆነው ግብርናን ለማዘመን መንግስታችን ዘርፍ ብዙ ስራዎችን በተለይ የብልጽግና መንግስት ዘርፍ ብዙ ስራዎችን እየሠራ ይገኛል። ባለፉት ዓመታት የግብርናውን ዘርፍ ለማዘመን በተሰሩ በርካታ ሥራዎች ምርትና ምርታማነትን በማሳደግ የአምራቹን ገቢ ለማሳደግ፣ ኑሮ ለማሻሻል እና ድህነትን ለማሸነፍ በተጀመረው ጉዞ ተስፋ ሰጪ ውጤት ተመዝግቧል ያሉት የተከበሩ አቶ ኡስማን ሱሩር የግብርናን ዝማኔ ቀጣይነት ለማረጋገጥ የቴክኖሎጂ ሽግግር ወሳኝ መሆኑን ተናግረዋል። ባለፉት ስድስት ሰባት ዓመታት ግብርና ለማዘመን በተሰሩ በርካታ ስራዎች ምርትና ምርታማነትን በማሳደግ አምራቾችን ገቢ የማሳደግ ኑሮ የማሻሻል ድህነትን ለማሸነፍ የጀመርነው ነው ጉዞ ተስፋ ሰጪ ውጤት ማሳየት ጀምሯል። በተለይም ይሄ ግብርና ዝማሬ ቀጣይነት ለማረጋገጥ የቴክኖሎጂ ሽግግር በግብርና ዘንድ እጅግ ወሳኝ ነው። በተለይም ከቴክኖሎጂዎች ውስጥ የግብርና

ባለፉት ዓመታት በክልሉ የተሟላ የአፈር ማዳበሪያ አቅርቦት፣ ስርጭትና ገንዘብ አስተዳደር ስርዓት ባለመኖሩ ክልሉን ለከፍተኛ የአፈር ማዳበሪያ ዕዳ የዳረጉ ችግሮች እንደነበሩ፣ የክልሉ መንግስት በወሰደው ቁርጠኛ አቋም ችግሮችን ለይቶና የመፍትሄ አቅጣጫ አስቀምጦ ወደ ተግባር በመግባቱ ባለፈው ዓመት የተሰራጨውን የአፈር ማዳበሪያ ገንዘብ ሙሉ በሙሉ መሰብሰብ መቻሉን የጠቀሱት የቢሮ ኃላፊ፣ ይህንንም ስኬት ለማዝለቅ ዘመናዊ የአሰራር ስርዓትን መዘርጋት ወሳኝ በመሆኑ ቢሮው ከኢፌዴሪ ግብርና ሚኒስቴር ጋር በመተባበር ዘርፉን ዲጂታላይ ህዝብ ለማድረግ እየሰራ ይገኛል ብለዋል። ባለፉት ዓመታት በክላችን ባለፉት አስራ አምስት አስራ ስድስት ዓመታት የማዳበሪያ አቅርቦት ስርጭትና ገንዘብ አስተዳደር የተሟላ ዘመናዊ ስርዓት የነበረው ባለመሆኑ የቀረበው ማዳበሪያ ከአፈር ከመቀላቀል ጋር ተያይዞ በተጨባጭ ለተጠቃሚ ከመድረስ ጋርም ገንዘብን ከማስተዳደር ጋር ሰፋፊ ችግሮች ሲገጥሙት ነው። ክልላችን አዲስ ሲመሰረት ከማዳበሪያ አቅርቦትና ስርጭት ጋር ተያይዞ በተለይ ከገንዘብ አስተዳደር ጋር ተያይዞ በገጠሙ ችግሮች ለበርካታ ቢሊዮን ብሮች እዳ የተዳረገበት ሁኔታ ተፈጥሯል። ይሁን እንጂ የክልላችን መንግስት በወሰደው ቁርጠኛ አቋም ባለፈው ዓመት የአስራ አምስት ዓመታትን የማዳበሪያ አቅርቦት ስርጭትና ገንዘብ አስተዳደር ስራን ችግሩን በመሰረቱ የመለየት ስራ ተለይቶ ተጠንቶ ለአንዴ ጋር መጨረሻ ጊዜ የሚሆን የመፍትሄ አማራጭ አስቀምጦ የተገባበት ሁኔታ ነው። በዚህም ጅምር ተስፋ ሰጭ ውጤት ማየት ችለናል። በዚህም ለተሻለ አብነት ባለፈው ዓመት ያሰራጭነው ሶስት ቢሊዮን ብር የማዳበሪያ ብድር ሙሉ በሙሉ በሚባል ደረጃ መመለስ ቻለበት በኢትዮጵያ አንድ የታሪክ እጥፋት ማምጣት የቻሉበት ሁኔታ ነው። ይሄ ደግሞ ማዘር የሚቻለው ነው ሰዶ በማሳደግ ብቻ ሳይሆን ስርዓት በመገንባት አሰራር በማመጀድ ነው። ዘመናዊ አሰራር በማመጀድ ነው። በመድረኩ የአፈር ማዳበሪያ አቅርቦት ስርጭትና የገንዘብ አስተዳደር ስርዓትን ዲጂታላይዝድ ለማድረግ የተዘጋጀ ሰነድ በኢፌዴሪ ግብርና ሚኒስቴር የአፈር ማዳበሪያ አቅርቦትና ስርጭት ዲጂታላይዜሽን ቡድን መሪ በሆኑ በዶክተር ሰለሞን አባተ ቀርቦ ውይይት ተደርጎበታል። የመድረኩ ተሳታፊዎች በሰጡት አስተያየት የአፈር ማዳበሪያ አቅርቦት ስርጭትና ገንዘብ አስተዳደር ስርዓቱን ዲጂታላይዝድ ማድረግ በዘርፉ የነበሩ የሀብት የጊዜና የጉልበት ብክነቶችን ከማስቀረት በተጨማሪ ለግብርና ምርታማነትና ለኢኮኖሚ እድገት ወሳኝ መሆኑን ገልጸው ዘርፉን ለማዘመን አስፈላጊ የሆኑ የመሰረተ ልማት ስራዎችን በትኩረት መስራት ይገባል ብለዋል። ይሄ ሲስተም ከሁሉ ወደ ግልጸኝነት መልክታነት ይጨምራል። ግልጸኝነት፣ ቀልጣፋ ስራ ይሄን በማድረግ አርሶ አደሩና ግብርና መዋቅሩ መተማመን ስለዚህ ህዝብና መንግስት መካከል መተማመን

በውይይት መድረኩ የኢፌዴሪ ግብርና ሚኒስቴር እና የክልሉ ግብርና ቢሮ ከፍተኛ የስራ ኃላፊዎች፣ የዞንና ልዩ ወረዳ የግብርና መምሪያና የሕብረት ሥራ ልማት ጽሕፈት ቤት አመራሮች፣ እንዲሁም ሌሎች ባለድርሻ አካላት ተገኝተዋል።